እንኳን ወደዚህ ውይይታችን በደህና መጡ። ዛሬ በኢትዮጵያ የአሰሪና ሰራተኛ ህግ ውስጥ በጣም መሰረታዊ ነው ግን ደግሞ ብዙ ጥያቄ የሚያስነሳውን የስራ ሰዓት አወሳሰን ጉባኤ እንመለከታለን። አዎ በጣም አስፈላጊ ርዕስ ነው። ይህንን ስንወያይበት ደግሞ በዋናነት የምንመራው ያው በአሰሪና ሰራተኛ ጉዳይ አዋጅ ቁጥር 1156 2011 ነው። ልክ ነው። እንዲሁም ደግሞ በአቶ አብርሃም ዮሐንስ የተዘጋጀው አሰሪና ሰራተኛ ህግ ሁለተኛ እትም መጽሐፍ ላይ ያለውን ትንታኔ እንጠቀማለን። እሳቸው በተለይ ለህግ ባለሙያ ላልሆኑ ሰዎች ግልጽ እንዲሆን ታስቦ ነው ያዘጋጁት። በትክክል ያው በጣም ጥሩ ምንጭ ነው። አላማችንም እንግዲህ የሥራ ሰዓት ገደቦችና ያው የሰዓትን የማደላደል የህግ ማከፍ እንዴት እንደሆነ በቀላሉ መረዳት ነው። በጣም ጥሩ የስራ ሰዓትን መቆጣጠር እኮ ያው ረጅም ዓለም አቀፋዊ ታሪክ አለው። አየለው ማለትን የዓለም የስራ ድርጅት ከተቋቋመበት ከ1919 ጀምሮ ዋና ጉዳይ አድርጎ ሰርቶበታል። እውነት ከመጀመሪያው ጀምሮ ማለት ነው። አዎ የሰራተኞችን ደህነትና ጤና ለመጠበቅ የስራ ሰዓት ገደብ ላይ በጣም ትኩረት ሰጥቷል። ብዙ ስምምኖችም አሉ። ኮንቨንሽን ቁጥር 1 30 47 የመሳሰሉት እኛ ሳስድከ ናቸዋል። እስካሁን ኢትዮጵያ እነዚህን የተወሰኑ ስምምኖች ባታጸድቅ የሀገራችን ህግ ግን ያው በብዙ መልኩ እነዛኑ አለም አቀፍ መርሆች ማለትም በቀን ስምንት ሰዓት እና አርባ ስምንት በሳምንት በትክክል እነሱን ተከትሎ ነው የተደነገገው። እሺ፣ በጣም ጥሩ እንግዲህ በቀጥታ ወደ ሀገራችን ህግ እንምጣ። በአዋጁና በአቶ አብርሃም መጽሐፍ ትንታኔ መሰረት መደበኛ የሥራ ሰዓት ሲባል ምን ማለት ነው ገደቦቹ ውስጥ ምንድን ናቸው መደበኛ የስራ ሰዓት ማለት ያው በቀላሉ ሲገለጽ ሰራተኛው በትክክል ስራውን የሚያከናወንበት ወይም ደግሞ ለስራ ዝግጁ ሆኖ የሚጠበቅበት ጊዜ ነው ዝግጁ ሆኖ የሚጠበቅበትም ጊዜ አዎ ያንን የሚጨምረው ህጉ ባንቀጽ ስልሳን ላይ ይህንን ጊዜ ለግሉ ዘርፍ ሲሆን በቀን ከስምንት ሰዓት በሳምንት ደግሞ ከአርባ ስምንት ሰዓት መብለጥ የለበት የሚላል እሺ የሚገርመው ግን ለመንግስት ሰራተኞች ስንመላ ለምሳሌ በፌዴራል ደረጃ ላሉት ማለት ነው፣ ሳምንታዊ ገደቡ 39 ሰዓት ብቻ ነው። ልዩነት አለው ማለት ነው? አዎ ትልቅ ልዩነት ነው። በዛ ላይ ደግሞ የፌዴራል መንግስት ሰራተኞች አዋጅ በቀን ውስጥ ሊሰራ የሚገባውን ከፍተኛ ሰዓት በግልጽ አያስቀምጥም። የሚገረም ነው። እንዲሁም ደግሞ በአቶ አብርሃም መጽሐፍ እንደተጠቀሰውም አንዳንድ መስሪያ ቤቶች ለምሳሌ ብሔራዊ ባንክ ለነሱ ስምንት በቀን 39 በሳምንት ነው። የቀድሞው ገቢዎችና ጉምሩክ ደግሞ ስምንት በቀን 43 በሳምንት ነበር። የራሳቸው ልዩ ደንብ ሊኖራቸው ይችላል። ይህ በግልና በመንግስት ሰራተኛ መካከል ያለው የሰዓት ልዩነት በእርግጥም ትኩረት የሚስብ ነጥብ ነው። እሺ ሌላው በአቶ አብርሃም መጽሐፍም ላይ ትኩረት የተሰጠውና ብዙ ጊዜ በተግባር ጥያቄ የሚያስነሳው የስራ ሰዓት ድልድል ወይም አቨሬጅንግ የሚባለው ነገር ነው። ይህስ እንዴት ነው የሚሰራው? ድልድል ማለት ምን መሰለ፣ የስራው ባህሪ ሲጠየቅ ነው። ለምሳሌ ወቅታዊ ስራዎች ሲበዙ ወይም የሆነ ፕሮጀክት ለማጠናቀቅ ሲሆን፣ አሰሪው በየቀኑ ወይም በየሳምንቱ ወጥ የሆነ 848 ሰዓት ከማስራት ይልቅ ተለዋዋጭ ማድረግ ይችላል። በትክክል ሰዓቱን እንዳስፈላጊነቱ እንዲያከፋፍል የሚፈቅድለት መንገድ ነው። ዋናው ቁም ነገር ግን ያው በአማካይ ሲሰላ በሳምንት ከ48 ሰዓት መብለጥ የለበትም። እሺ ገብቶኛል። እና ሁለት ዋና ዋና የድልድል አይነቶች አሉ። አንደኛው በአንቀጽ 63 ላይ ያለው በአንድ ሳምንት ውስጥ የሚደረግ ድልድል ነው አንድ ሳምንት ውስጥ አዎ ይሄ በአንድ ሳምንት ውስጥ ያሉትን የስራ ቀናት ሰዓት አንዳንዱን ቀን ከስምንት ሰዓት በላይ ሌሎቹን ደግሞ ከስምንት ሰዓት በታች አድርጎ ማደላደል ያስችላል እዚህ ላይ ግን አንድ በጣም ወሳኝ እና ግርታም የሚፈጥር ነጥብ አለ ምንድን ነው እሱ የአማርኛው የህግ ቅጂ በቀን እስከ ስንት ሰዓት ማራዘም እንደሚቻል አይገልጽም ዝም ብሎ ማደላደል ይቻላል ነው የሚለው። የእንግሊዝኛው ቅጂ ግን በግልጽ ዊዳውት ኤክስቴንዲንግ ዴሊ ሊሚትስ ኦፍ ኤይት ሃውርስ ባይ ሞር ደን ቱ ሃውርስ ይላል። ቆይ ቆይ እዚ ጋር ላቁሚሽ። ይሄ ማለት በእንግሊዝኛው ክተተረጎመ ከመደበኛው ስምንት ሰዓት በላይ ቢበዛ ሁለት ሰዓት መጨመር ይቻላል። ስለዚህ በቀን እስከ ዐስር ሰዓት መሥራት ይቻላል ማለት ነው። በትክክል ስምንት ሲደመሩ ሁለት ዐስር ሰዓት ማለት ነው ግን የአማርኛውን ብቻ እያየ ሰው ይህ ገደብ እንዳለ ሊያውቅ ይችላል። ልክ ነህ። ይሄ በተግባር ችግር ሊፈጠር ይችላል። ምክንያቱም አሰሪው የአማርኛውን አይቶ ገደብ የለም ብሎ ምናልባት ከአስር ሰዓት በላይ ሊያሰራ ይችላል። ስለዚህ አሰሪዎች ይህን ማወቅ አለባችሁ። በጣም ለምሳሌ አንድ አሰሪ ሰኞ አስር ሰዓት ማክሰኞ አስር ሮብ አስር አሰርቶ ከዛ ሐሙስ ስድስት አርብ ስድስት ቅዳሜ ስድስት ቢያሰራ ጠቅላላ 48 ሰዓት ይሆናል። የቀን ገደቡንም አላለፈም ማለት ነው። እሺ በጣም ግልጽ ነው። ሁለተኛውስ የድልድል አይነት? ሁለተኛው ደግሞ በአንቀጽ 64 ያለው ከአንድ ሳምንት በላይ ላለ ጊዜ የሚሠራ ነው። ይሄ ደግሞ ያው የሥራው ሁኔታ በጣም ተለዋዋጭ ከሆነ በየሳምንቱ እኩል ማከፋፈል ካልተቻለ ነው። ለምሳሌ በወር ውስጥ የሥራ ጫና የሚዋዥ ከሆነ በትክክል እንደዛ ሲሆን አማካይ የሳምንት ሰዓቱን ከአንድ ሳምንት በላይ ላለ ጊዜ ህጉ ባይገልጸውም እስከ አርባ ሳምንት ሊሆን ይችላል ተብሎ ይገመታል። በዛ ጊዜ ውስጥ ማስላት ይቻላል። ዋናው ነገር በዛ ጊዜ ውስጥ የለው አጠቃላይ አማካይ በሳምንት ከአርባ ስምንት ሰዓት መብለጥ የለበትም። ይሄኛውም ላይ ግን ያው የቀን ገደብ ጉዳይ አለ። ኤ የሚገርመው ይህ አንቀጽ ስልሳ አራት ለብቻው ሲታይ በአንድ ቀን ውስጥ ሊሰራ የሚችለውን ከፍተኛ ሰዓት በግልጽ አይገድብም። ኦ ስለዚህ እዚህ ገደብ የለም ማለት ነው። ግልጽ ገደብ የለም። ነገር ግን ብዙ የህግ ባለሙያዎችና በአቶ አብርሃምም መጽሐፍ እንደተጠቆመው ያው የመጀመሪያው አይነት ድልድል ላይ በእንግሊዝኛው አለው የአስር ሰዓት ገደብ መርህ እዚህም ላይ በተመሳሳይ አመክንዮ ሊሰራ ይችላል ብለው ያስብራልኝ። ምክንያታዊ ስለሆነ ነው፣ ምክንያታዊ ስለሆነ ማለት ነው። ለምሳሌ በአራት ሳምንት አማቃዩ አርባ ስምንት እስከሆነ ድረስ አንዳንድ ቀናት ከ10 ሰዓት ቢበልጥም ችግር የለውም ማለት ነው? ወይስ 10 ሰዓቱ እዚህም ገደብ ነው? እዛ ላይ ነው እንግዲህ ትንሽ ግርታው ያለው። ህጉ ግልጽ ስለሆነ ጥንቃቄ የሚያስፈልገው ነጥብ ነው። ግን አብዛኛው አስተያየት የአስር ሰዓቱ ገደብ እዚህም ላይ መከበር አለበት የሚል ነው። ለምሳሌ በአራት ሳምንት ውስጥ አንደኛው ሳምንት 52፣ ሁለተኛው 54፣ ሶስተኛው 44፣ አራተኛው 42 ሰዓት ቢሰራ አማካይ 48 ስለሚሆን እና በቀን ከ10 ሰዓት እስካልበለጠ ድረስ ሊፈቀድ ይችላል። በጣም ግልጽ ነው። እንግዲህ ህጉ ተለዋዋጭነትን ለመፍጠር ቢሞክርም በተለይ ይሄ በአማርኛና እንግሊዝኛ ቅጂዎች መካከል ያለው ልዩነት እና በሁለተኛው የድልድል ዐይነት ላይ ያለው የተወሰነ የገደብ አለመኖር አንዳንድ ግርታዎችና ክፍተቶች እንዳሉ ያሳያል። በአቶ አብርሃም መጽሐፍ ላይ የተጠቀሰ ሌላ ትኩረት ሚያሻው ነጥብ በጣም አስፈላጊነት ባለ ምንቹ እንደሚጠቆመው ህጉ የምሽት ስራን በተመለከተ እጅግ በጣም ክፍተት አለበት። የምሽት ስራ እንዴት ለምሳሌ የምሽት ስራ መቼ ነው የሚጀምረው? መቼስ ነው የሚያበቃው? ህጉ አይልም። አሰሪ ለምሽት ሰራተኞች ትራንስፖርት የማቅረብ ግዴታ አለበት ወይ? እውነት፣ እነዚህ በህጉ አልተካተቱም። በፍጹም እንዲሁም ቅድም ያነሳናቸው የሰዓት ድልድል ህጎች አንቀጽ 63 እና 64 ለምሽት ስራም ተፈጻሚ ይሆናሉ ወይ አይሆኑም ወይ? እነዚህ ሁሉ ጥያቄዎች በአዋጁ በግልጽ አልተመለሱም። ይሄ ትልቅ ክፍተት ነው። በጣም በተጨማሪም አዋጁ በአንቀጽ 65 ላይ የስራ ሰዓት ድንጋጌዎች ለተጓዡ የንግድ ሰራተኞች ወይም ወኪሎች ያው ኮመርሻል ትራቨለርስ ሪፕሬዘንቲቭስ ለሚባሉት እንደማይሰሩ ይገልጻል። ለምን ይሆን? ምናልባት የስራ ባህሪያቸውና የሚንቀሳቀሱበት ሁኔታ ሰዓታቸውን በቅርበት ለመቆጣጠር ስለሚያስቸግር ሊሆን ይችላል። ግን ያው በህብረት ስምምነት ወይም በስራ ውል ቃል ተወሰነ በቅር ድንጋጌዎቹ አይመለከታቸውም። እነዚህ ክፍተቶች በተለይ ለምሽት ሰራተኞች ያለው ግልጽነት ማጣት በጣም አሳሳቢ ይመስላል። እንግዲህ ዛሬ ስለ መደበኛ የስራ ሰዓት ገደቦች ለጉዱ ዘርፍ 8:48 እና ስለ ሥራ ሰዓት ድልድል ዐይነቶችና ውስብስቦች በተለይ በአቶ አብርሃም ዮሐንስ መጽሐፍ ትንታኔ ላይ ተመሥረተን በደንብ ተመልክተናል። የአስር ሰዓት የቀን ገደብ ያለው የአማርኛ እንግሊዝኛ ልዩነት እና የምሽት ሥራ ክፍተት በጣም ወሳኝ ነጥቦች ናቸው። በትክክል ሕጉ የሠራተኛውን ደህንነትና የአሠሪውን የምርታማነት ፍላጎት ለማጣጠም ይሞክራል። ነገር ግን እንደሚታየው በተለይ በተግባር ላይ ሲውል ግልጽነት ያስፈለጋቸውና ምናልባት ተጨማሪ ማብራሪያ ወይም ማሻሻያ የሚሹ ጉዳዮች አሉ። በጣም ጥሩ ውይይት ነበር። ለአድማጮቻችን አንድ የመጨረሻ የማሰቢያ ጥያቄ ትተነለፍ። ሕጉ ሰራተኛው ለስራ ዝግጁ ሆኖ የሚገኝበት ጊዜ እንደ ስራ ሰዓት ይቆጠራል ይላል። አዎ፣ አንቀጽ ስልሳ አንድ ላይ ይህ በተግባር እንዴት ነው የሚለካው? በተለይ አሁን በጣም እየተለመደ ለመጣው ከቤት ለሚሰሩ ሰራተኞች ወይም ደግሞ የስራ ቦታቸው ቋሚ ላልሆነላቸው፣ ይህ ለስራ ዝግጁ ሆኖ የመገኘት ሁኔታ እንዴት ይተረጉም ይሆን? ምን ይመስልሻል? በጣም ጥሩ ጥያቄ ነው። ህጉ በወጣበት ጊዜ ያን ያህል ያልታሰበ፣ አሁን ግን በጣም ተግባራዊ የሆነ ጥያቄ ነው። እንግዲህ አድማቾቻችን ይህንን እያሰላሰሉ እንዲቆዩ እንጋብዛለን። ለዛሬው አመሰግናለሁ። እኔም አመሰግናለሁ።